ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዙ ይበልልኝ። እኔ ደህና ነኝ። ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ በማድረግ የደውል ምልክቱን በማጥቆር ቤተሰብ ይሆኑ። ነባሮች እንግዲህ ላይክ፣ ሼር አይረሳ ማለት ነው። ዛሬ የህይወት መንገድ ክፍል ሰላሳ አራትን ይዘን መተናል ማለት ነው። በባለፈው ሳምንት የምናስታውስ ከሆነ ህይወት እንግዲህ በሳሚ ስልክ ተደውሎ እንግዲህ ህፃኖቹን መታችሁ ውሰዱ የሚል የሴራ ስልክ ነበር የተደወለው። እና ህይወትም እንግዲህ ምንም አይነት መልስ ሳትሰጥ ስልኩን ቁጭት አደርግና ጉዞ ነበር የጀመረችው። ወዴት እንደምትሄድም አታውቅም ነበረ። እናም እንግዲህ ከተል ብለው ደግሞ ሳሚና ዳዊት ህይወት የት አለች በማለት ሲሚፈልጉም ነበረ እናም እንግዲህ ሳሚ ስልኩን ሲመለከት ስልክ እንደተደወለለት ያያል እናማ በቃ እሷ እንግዲህ የእውነትም ተደውሎ ትክክለኛ ቦታ ነው ብላ መንገድ ጀምራለች ልጅቱን መፈለግ አለብን ህይወትን በማለት እንግዲህ ህይወትን እንድረስባት በማለት ጉዟቸውን ሲጀምሩ ህይወትን መንገድ ላይ ያገኟታል ማለት ነው ህይወትም እንግዲህ ሁሉም ነገር የውሸት እንደሆነ ለተንኮል እንደሆነ እንደተደወለላት ሲነግሯት፣ ነገር ግን ልታምን አልቻለችም። እናም ግን ዳዊት ወደ ቤት እንድትመለስ ሳሚም ሲለምኗት ነበረ። አውቀው ውሸታቸውን ነው እና አንቺን ለተንኮል ነው ይህ የስልክ የተደወለው በማለት እንግዲህ ህይወትን ይነግሯታል ማለት ነው። የእናትነት አንጀት አልችልላት ብሎ እሷ ግን ምንም ይሁን ምንም መሄድ አለብኝ ስትል ነበር። በጣም አድክሟታል የልጇ ነገር ማለት ነው። እናም እንግዲህ አንቺ ወደ ቤት ተመለሽ፣ ነገሩን እኛ ቀስ ብለን ሄደን እናጣራለን እናያለን ሲኗትም ነበረ። እሷም እንግዲህ እሺ በማለት ወደ ቤት ትመልሳለች ማለት ነው። ቤት ስትመለስ ሳሮን እንግዲህ በሩን ከፍታ ስትገባ የት ነበርሽ? የትደሽ ነው ስትላት ነበር። ወጣ ብዬ ነበረ ስትላት ነበር። መውጣትሽንም ማየኝ ግን የትደሽ ነው ትክክለኛ የቆየሽበትን ተናገሪ ስትላትም ነበር። ሰላም ጋር ሄጄ ነው በማለትም እንግዲህ ስትነግራት ነበር። ይቺ ጋጠወጥ ይቺ ገገማ ለካሷ ጋር እየተገናኘች ነው ለእኔ መጥፎ መጥፎ መልስ የምትመልሽልኝ ስትልም እንግዲህ ስትናገር ነበር። ለሰላም እንግዲህ በጣም ከፍተኛ የሆነ ጥላቻ አላት። ነገር ግን ሳሮን ለሁሉም ጥላቻ አላት፣ ለሁሉም ቤተሰብ ራስ ወዳድነትን ታበዛለች ማለት ነው። እናም እንግዲህ ውድና የተከበራችሁ ቤተሰብ በመቀጠል እንግዲህ ከ ከህይወት ጋርም እንግዲህ እንደዛ ከተነጋገሩ በኋላ ያው ህይወትም ብዙም የሳሮንን ባህሪዋን ስለምታውቅ ሰምታ እንዳልሰማ፣ አይታ እንዳላየ ነው ነገራቶቹን የምታለባብሰው ማለት ነው። ችላ የምትኖር በጣም በፈተና ውስጥ የምታሳዝናት ግን እንደው መጨረሻ ላይ እህቷ መሆኗን ስታውቅ ግን፣ እውነት ሳሮን ግን ህይወትን የበደለቻትን በደል በምን ልትክሳት ትችላለች? የክፋትን ጥግ፣ የጥላቻን ጥግ እንግዲህ እያሳየቻት ነው ያለችው ነገር ግን እህቷ ነች። ኋላ ግን እውነታውን መችም እውነት ተደብቃት ቀርምና እውነቱን ስታቅ እውነት ህይወትን የምታይበት ግን ዓይን አላት ሳሮን። የሳሮን ነገር በጣም ያሳዝናል። በሌላ በኩል እንግዲህ ዳዊትም በጣም አፍቅሯት እንግዲህ በሀሳብ ጭልጥ እያለም እሷን በጣም እንደሚያፈቅራት በጣም እንደሚወዳት እንግዲህ በፍቅሯ እጅግ በጣም ተማርኮበ ተማርኳል ማለት ነው። እናም እንግዲህ። እሱም እንግዲህ ነገ ጠዋት እህቱ መሆን መሆኗን እንግዲህ ሲያውቅ እሱስ ምን ይል ይሆን? እኔማ በቃ ሳይጋቡ እውነቱ በተናገረ ነገር ግን ሊጋቡም አይችሉም እንጂ ምክንያቱም እርግጥ ያው ሂሩት እያለች ሕይወትና ዳዊት ሊጋቡ አይችሉም። ምክንያቱም ያው እሷ የነሱ እህት እንደሆነች እንግዲህ ብትወድ እ አርጋ እንግዲህ እሷ እህቱን የተገኘችው አሁን ላይ በህይወት ቦታ ማለት ነው። እና ያው እሷ ስላለች ያው አሁንም ርቀታቸውን እንዲጠብቁ ብቻ ግን በብዙ አይነት መንገድ እየተከታተለቻቸው ነው ማለት ነው። ሆኖም ግን በጣም ዳዊት ህይወትን ይወዳታል ሊያፈቅራታል ማለት ነው። ሂሩትና ህይወት እንግዲህ አንዳንድ ነገር ሲያወሩም ነበረ። እናም እንግዲህ የተንኮል ስልክ ተደውሎላቸው እነ ሳሚ እና ዳዊት እንደሄዱም ስትነግራት ነበር። በቃ አደጋ ላይ ናቸው ማለት ነው እያለች እንግዲህ እሷም የውድጇን እየፈለገችላት ነው በሌላ በኩል ማለት ነው። እያወሩም ነበር በሌላ በኩል ደግሞ እንደዚሁ ለምርቃቷ እሷን ህይወትን ይዛት እንደምትሄድ ሂሩት ስትናገር ነበረ። እንግዲህ የጥላቻ ድግስ ነው ደግሳ የምትጠበቀን ሳሮን እያለችም እንግዲህ ህይወትን ያው ስትነግራት ነበረ። በቃ እኔ ተመርጠሻል አንቺ አንቺ ነሽ ከኔ ጋር የምትሄጂው ስትላትም ነበረ። እንግዲህ ፀጉርሽን እንድትሰሪም እያለች እንግዲህ ስራ ካለሽ በጊዜ ጨራርሺ እያለችም ስትነግራት ነበረ። እናም እንግዲህ ያው ሳሮንም ደግሞ ህይወትና ሂሩት እንግዲህ እያወሩ ሳለ መንገድ እንደጀመረች ግብረ አበሮች እንደደወሉና እና መንገድ እንደጀመረች እንዲሁም ደግሞ ዳዊት እና ሳሚ እንደመለሷት ስትነግራት ለሂሩት እንግዲህ ሳሮን ተሰማ ነበረ። እና እንግዲህ ወይኔ እንደው አንቺ በሆንሽማ፣ ተገላግየሽ ነበረ ተገላግየሽ ነበረ አንቺ ሄደሽ ኖሮ እያለች እንግዲህ እዛ ዊልቸሯን እየደበደበች ነበረ፣ በንደት ማለት ነው። እናም እንግዲህ ለግብረ አበሮቿ ሳሮን ደውላ በስልክ ስታወራቸው ሳሚ እንግዲህ የህይወትን ልጅ እንደሚፈልግም ደርሳበታል ማለት ነው። ለምን ብሎ ነው የሚፈልገው? እሱ ባይሆን ባሊ ባይሆን ግን አሳየው ነበር እያለች እንግዲህ እዛው ተቀመጠችበት። የጥላቸዋን ጥግ እያተረፈች ነው ማለት ነው፣ በጣም በሚያሳዝን ሁኔታ ማለት ነው። እናም እንግዲህ ሳሮን እጅግ በጣም ህይወትን ከነ ልጇ እንግዲህ ምስቁልቁላቸውን እናት እናትና ልጅንም አለያይታ ልጅቱን በግብረ አበሮቿ እናትየዋን ደግሞ በራሷ እጅ አድርጋ እያሰቃየቻቸው ትገኛለች ማለት ነው። እናም እንግዲህ ሂሩት እና ህይወት ጸጉራቸውን ለመሰራት የጸጉር ቤት ቀጠሮ ሰዓት ደርሷል፣ እንሂድ በማለት እንግዲህ ሊሄዱ ሲሉ ሂሩት ሄደች ያው ህይወትን አስቀረቻት። ስራ ስሪ በማለት ማለት ነው። እናም እንግዲህ ሂሩትን በጣም ተናዳ እፉ ሳሎን በማለት እንግዲህ ጉዟን ታደርጋለች። ከዛም እንግዲህ ቤት ራሳቸውን አስተካክለው አሰማምረው ወደ ምረቃ ቦታ ለመሄድ እንግዲህ ሽር ጉድ እያሉ ሳሚና ዳዊት እንሸኛችሁ አብረን እንሲሏቸው፣ እኛ አንፈልግም፣ ማንም ሰው እንዲሸኘን ሲሉም ነበረ። እናም እንግዲህ ሂሩትና ህይወት ወደ ምርቃቱ ቦታ ሄዱ ማለት ነው። እነሱን ደግሞ ቤት የቀሩት ሳሚ ዳዊት ሳሮን ሆነው ቤቱን እንግዲህ ፊኛ ምናምን አዘጋጅተው ቄጤማውን ጉዝጓዙን አዘጋጅተው እንግዲህ እነሱን ጠብቋቸው ማለት ነው ሂሩትም ተመርቃ መጣች ስጦታም እያበረከቱላት እንግዲህ ተመልክተናል ማለት ነው በስተ መጨረሻ ግን ሂሩት እንግዲህ የሳሮንን ጉድ ነበር ያወጣችው በባለፈው የቀረጽቻትን ቪዲዮ ስጦታዎቿን ሂሩትም ከተቀበለች በኋላ እኔም ሰርፕራይዝ አለይ በማለት እንግዲህ ወደ ቴሌቪዥኑ ፊቷን አዞረች ማለት ነው። ሪሞቱን ደቅና እንግዲህ የሳሮንን ተንኮል የሳሮንን ሴራ እንግዲህ ለሁሉም ለቤተ ዘመድ እንግዲህ አድማቸዋለ ማለት ነው። እነሱም እንግዲህ እጅግ በጣም በመደንገጥ እንግዲህ ወደ ሳሮን እና ወደ ቲቪው ነበረ። ምክንያቱም ሳሮን ከዊልቸሩ ላይ መነሳት መቀመጥ እንግዲህ ሰውነቷን እያፍታታች ምናምን የሚያሳይ ቪዲዮ ነበረ እየተመለከቱት ማለት ነው። እንግዲህ የሳሮን ተንኮል እንግዲህ ተጋልጦባታል ማለት ነው። ሳሮን እንግዲህ የብዙ ወንጀል የሰራች እና እንዲሁም ደግሞ ያው ለህይወትም ልጇንም እስከ እሷ ለራሱ እንግዲህ የምታሰቃያት የክፋትን ጥግ የምታሳይ ሰውነች ብዙ ነገሮችን እንግዲህ ወደፊት የምናይ ይሆናል ማለት ነው። የክፍል ሰላሳ አራት ቆይታችን ይህን ይመስል ነበረ። ለነበረን ጊዜ ለነበረን ቆይታችን ግን በጣም አድርጌ አመሰግናለሁ። ባይ ባይ፣ ውድ ቤተሰብ